አረስተ ዜና የአማራ ክልል ጽንፈኛ መንግሥት ዛሬ ምቅማንትን ኮሚቴ እንዳገተ መቀጠሉ ለሰላም ያለውን ቁርጠኝነት ባዶ መሆን ማሳያ መሆኑ ተገለጸም። አቶ አረጋ ከበደ ሜዳሊያ ሽልማት ተበረከተላቸው። የሲዳማ ክልል ምክር ቤት ባካሄደው አስቸኳይ ስብሰባ በመፈንቅለ መንግሥት የጠረጠረውን የአንድ ባለስልጣን ያለመከሰስ መብት አነሳ። ሰላም ጤና ይስትልን ውዳ ተመልካቾቻችን በመከታተሉ ላይ የምትገኙ ጃኖ ቁማንት በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩና አልፋለን። አብራችን ቆዩ የአማራ ክልል ጽንፈኛ መንግስት ዛሬም የቅማንትን ኮሚቴ እንዳገተው መቀጠሉ ለሰላም ያለውን ቁርጠኝነት ባዶ መሆን ማሳያ መሆኑ ተገለጸም። የቅማንትን ህገ መንግስታዊ ጥያቄ በአግባቡ ከመፍታት ይልቅ በሀይል ለማዳፈን በሚል ከ2007 ዓ ም ጀምሮ የጡንቻውን መንገድ የመረጠው ጽንፈኛ የአማራ ክልል መንግስት ዛሬም በቀደመ የጡንቻ አሳቢው እንደጸና ነው ተብሏል። ሰላማዊን የቅማንት ህዝብ ጥያቄ ወደ ብጥብጥና እውከት ቀይሮ ህዝቡን በገብ ሲጨፈጭፍ የቆየው የአማራ ጽንፈኛ መንግስት ቅማንት ላይ ባካሄደው የተሳሳተ የጡንቻ መንገድ ሀገሪቱንና የራሱን ክልል ወደ ከፍተኛ ቀውስ መክተቱ አይዘነጋም። በጉዳይ ላይ አስተያየት የሚሰጡ የቅማንት መብት ተሟጋቾች የክልሉን አምባገነን ባለስልጣናት ዛሬም በቀደመት ቤታቸው ተወጥረው ያለምንም ወንጀል በግፍ ያገቷቸውን የቅማንት ጥያቄ አስተባባሪ ኮሚቴ አመራሮችና አባላት አፍነው እያሰቃዩቸው መቀጠላቸውን ገልጸዋል። በክልሉ የህግ የበላይነትን አሰፍናለ የሚለው ፋኖ ቀላቢው ባለስልጣን ራሱ ከህግና ከህገ መንግስት በላይ ህገ መንግስታዊ ጥያቄ የሚያስተባብሩ ቅማንቶችን በየወህኒ ቤቱ አጉሮ ማሰቃየቱም የቅማንትን ጥያቄ ለማዳፈን ሲል ክልሉን እስከ ማውደም የሚደርስ ዋጋ እየከፈለ መሆኑን ያመላክታል ሲሉ በርካቶች ተችተዋል። የአማራ ክልል ጽንፈኞች በቅማንት ህዝብና በአስተባባሪ ኮሚቴው ላይ የወሰዱት ያሉትን የአጥፍቶ መጥፋት እርምጃ ከወዲሁ ገምግመው ካላቆሙት በምንም መንገድ ክልሉን ሰላም ማድረግ አይችሉም ተብሏል። የቅማንትን ጥያቄ ለማዳፈን ጎንደር ላይ በ2008 ዓ ም የወልቃይት አማራነት ማንነት አስመላሽ ኮሚቴ አቋቁሞ ያሴረው የአማራ ክልል መንግሥት በመጨረሻም የራሱን ክልል ወደ ሲኦልነት ቀይሮት ህዝቡን እያሰቃየው ይገኛል። ዛሬም ቢሆን ከሴራና ጡንቻ ያልተላቀቀው የአማራ ጽንፈኛ ባለሥልጣን ቡድን የቅማንትን ጥያቄ አፍኖ ለማስቀረት ባንዳና ተላላኪዎችን አደራጅቶ በማሰማራት ሥራ እየሠራ መሆኑ ታውቋል። ክልሉን የሚመሩት ባለጡንቻ ጽንፈኛ ባለስልጣናት በቅማንት ህዝብ ላይ ያላቸው ጥላቻ በቃላት የሚገለጽ አይደለም፣ የሚሉት የነፃነት አጋዮች ቅማንትን በራሱ ልጆች ለማሰቃየት የሌባ ቡድን በተላላኪዎቻቸው በኩል አሰማርተው እያዘረፉትና እያስገደሉት ናቸው ብለዋል። ለክልሉና ለአማራው ህዝብ የሚበጀው ለክልሉ ወደ ቀውስ መግባት ዋና ምክንያት የሆነውን የቅማንት ህዝብ የመብት ጥያቄ በአግባቡ መፍታት ነው ተብሏል። ይህን ለማድረግ ደግሞ በየእስር ቤቱ በግፍ ያገታቸውን የቅማንት ጥያቄ አስተባባሪ ኮሚቴ አመራሮችና አባላት ከእገታ መልቀቅና ከና በራ ለማየውና ውግቻው ማለደ ጋር የሚጫወቱትን የሴራ ፖለቲካ ማቆም አለባቸው ሲሉ በርካቶች ተናግረዋል። አቶ አረጋ ከበደ ሜዳሊያ ሽልማት ተበረከተላቸው። ሽልማቱን የሰጣቸው በባህር ዳር ሶስተኛ ዙር ጉባኤውን ሲያካሂድ የሰነበተው የኢትዮጵያ የሃይማኖት ተቋማት ጉባኤ መሆኑን የአማራ ክልል ሚዲያዎች ዘግበዋል። ሽልማቱ ለአቶ አረጋ ከበደ የተሰጣቸው ሶስተኛ የኢትዮጵያ ሃይማኖት ተቋማት ጉባኤ ሀገር አቀፍ ኮንፈረንስ በተሳካ ሁኔታ እንዲከናወን በማድረጋቸውና በአማራ ክልል ተከስቶ የነበረው ግጭት ተፈትቶ አንጻራዊ ሰላም እንዲመጣ አድርገዋል በሚል መሆኑም ተገልጿል። ከቅርብ ጊዜ ወደ ሃይማኖት ተቋማት በጋራ እንዲሁም በተናጠል የሚያካሂዷቸው ስብሰባዎች ሲጠናቀቁም ስብሰባው በሰላም መጠናቀቁ ተገለጸ የሚሉ ዘገባዎች መሰራት መጀመራቸው አገሪቱ ወደየት እየሄደች መሆኗን ያመላክታል ተብሏል። ከሳምንታት በፊት በመንፈስ ቅዱስ ይመራል የተባለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ መጠቃለሉን ተከትሎም የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እርገበ ካህናት ጉባኤ በሰላም መጠናቀቁ ታላቅ ስኬት ነው በማለት የሰላም ሚኒስቴር መግለጹን ዘግቦ ነበር። በክልል ውስጥ ያለው የሰላም ሁኔታ አሳሳቢ መሆኑን በቀላሉ ለመረዳት ባህር ዳር ላይ የተካሄደው የሃይማኖት ተቋማት ጉባኤም እንደ ፖለቲካ ድርድር ስብሰባ በሰላም መጠናቀቁ እንደ ትልቅ ስኬትና ክንውን ተደርጎ መዘገቡ ነው ተብሏል። አቶ አረጋ ከበደ በጉባኤ የተሰጣቸው የሜዳሊያ ሽልማት በክልሉ አንጻራዊ ሰላም አምጥተዋል በሚል ነው መባሉን ተከትሎም የአማራ ክልል አሁንም ቢሆን አስጊና ዜጎች በነፃነት የማይንቀሳቀሱበት የቀውስ ክልል ነው ሲሉ አስተያየት ሰጪዎች ተናግረዋል። የሃይማኖት ጉባኤ ተቋማት የተባለው ስብስብ በሃይማኖት ዘርፍ የመንግስት ክንፍ ነው የሚሰራ መሆኑን በዚህ መረዳት እንችላለን የሚሉ ወገኖች የክልሉን ሰላም ማስፈንና ዜጎች በነፃነት የሚንቀሳቀሱበት ማድረግ አንድ ክልል ፕሬዝዳንት ተቀዳሚ ተግባር እንጂ በተለየ ጥረት የሚሰራ ባለመሆኑ ሽልማት መሸለም አስፈላጊ መስሎ አይታየንም ይላሉ። የሃይማኖት ተቋማት ጉባኤ በክልሉ ሰላም መስፈኑን በየትኛው ገለልተኛ ጥናት አረጋግጦ ነው ክልሉ አንጻራዊ ሰላም ሆኗል የሚለው? ሲሉ የሚተቹ ወገኖች በበኩላቸው ርዕሰ መስተዳድሩ ራሳቸው ከስድስት ቀናት በፊት ባደረጉት ንግግር የጸጥታ ችግር ውስጥ ወድቀናል ማለታቸውን አንስተው ሽልማቱን ፖለቲካዊ ነው ብለውታል። በተለመደው የወጋ ድረስ ስብሰባ ተገንቶ የሚሆነውን እና የማይሆነውን አውርቶ በመጨረሻም ተሸላልሞና ተወዳድሶ ከመለያየት የዘለለ መሬት የሚወርድ ስራ ሲሰራ ይተናናቅም ሲሉ በርካቶች ተችተዋል። የገጠመን ችግር መዋቅራዊና ስርዓታዊ ስለሆነ ዘላቂ መፍትሄ የሚመጣው የመዋቅርና የስርዓት ማሻሻያ እንዲሁም የፖሊሲ ለውጦችንና የህግ ማቀፎችን ቀርጾ ተግባራዊ በማድረግ እንጂ በተለመደ ጉንጫ አልፋ ስብሰባ አይደለም ተብሏል። የሃይማኖት ተቋማት ጉባኤ የሚባለው ተቋም በ2013 ዓ ም መንግስት በትግራይ ላይ የከፈተውን ጦርነት ደግፎ እጅ በደረት ከማድረጉን ባሻገር በየእምነት ተቋማቱ ረብጣ ገንዘብ እያዋጣ ጦርነት ሲደግፍ የነበረ ተቋም መሆኑ አይዘነጋም። የሲዳማ ክልል ምክር ቤት ባካሄደው አስቸኳይ ስብሰባ በመፈንቅለ መንግስት የጠረጠረውን የአንድ ባለስልጣን ያለመከሰስ መብት አነሳም። ምክር ቤቱ ዛሬ ባካሄደው ስድስተኛ ዙር አስቸኳይ ስብሰባ የክልሉን ሰላምና ጸጥታ ቢሮ ኃላፊ የነበሩትን የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት በይፋ ማንሳቱን አሳውቋል። አቶ አለማየሁ ጢሞቴዎስ የክልሉን ሰላምና ጸጥታ ቢሮ እየመሩበት ባሉበት ወቅት ስልጣናቸውን ተጠቅመው ተደጋጋሚ የክልል መፈንቅለ መንግስት ሙከራ አድርገዋል የሚል ክስ በምክር ቤቱ ቀርቦባቸዋል። ባለስልጣኑ ከቀረበባቸው የመፈንቅለ መንግስት ክስ በተጨማሪ ስልጣናቸውን ተገን በማድረግ ግለሰቦችን አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መቀበል፣ ለህገወጥ የአደንዛዥ ዝውውር ፈቃድ መስጠት፣ ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የግልን ጥቅም መሰረት ያደረጉ በክልሉ የኮንትሮባንድ ንግድ እንዲስፋፋ ማድረግ እና በተለያዩ ህገወጥ መንገዶች ለግል ጥቅም ገንዘብ መሰብሰብ የሚሉ በርካታ ክስቶች ይገኙበታል። ከሲዳማ ክልል ምስረታ ጊዜ ጀምሮ ቅሬታ ሲቀርብባቸው የነበሩ አቶ አለማየሁ ጢሞቴዎስ ይህን ሁሉ ወንጀል መፈጸማቸው እየታወቀ እስካሁን ያለመከሰስ መብታቸው ለምን እንዳልተነሳና በህግ እንዳልተጠየቁ ግን የክልሉ ምክር ቤት ያለው ነገር የለም። ምክር ቤቱ እንዳለው ከሆነ የባለስልጣኑ ያለመከሰስ መብት እንዲነሳ ከማቅረቡ በፊት ባለስልጣኑ የተጠረጠሩባቸውን ወንጀሎች ከተለያዩ አካላት መረጃ መሰብሰቡንና ተገቢውን የማጣራ ተግባር መስራቱን ገልጿል። አቶ አለማየሁ ጢሞቴዎስ ስልጣናቸውን ተገና አድርገው ከፍተኛ በደል ፈጽመውባቸዋል ከሚባሉት ድርጅቶች ውስጥ አንዱ የሆነው የሲዳማ ፌዴራሊስት ፓርቲም አባላቱን በማሰር በማሳደድ ቢሮውን በመዝጋትና በመዝረፍ እንዲሁም ፓርቲው በክልሉ እንዳይንቀሳቀስ ለማድረግ ሲሰራ እንደነበር በተደጋጋሚ ሲከስ የነበረ ሲሆን በወቅቱ ምንም አይነት ምላሽ ማግኘት አልቻለም ነበር። የሲዳማ ክልል ምክር ቤት ዛሬ በተለያዩ ወንጀሎች ጠርጥሮ ያለመከሰስ መብታቸውን የገፈፈው አቶ አለማየሁ ጢሞቴዎስ በ2014 ዓ ም መጋቢት ወር በተካሄደው የመጀመሪያው የብልጽግና ጉባኤ ላይ ለፓርቲው ማዕከላዊ ኮሚቴ አባልነት በእጩነት ቀርበው ለቦታው እንደማይመጡንናም በሌብነት የሚጠረጠሩ መሆናቸውን በወቅቱ በመድረኩ ተሳታፊ የነበሩ አንድ ባለስልጣን እንዲህ ሲሉ ተናግረው ነበር። አለማየሁን ሰከ እንደምታረጉ እሺ፣ የምትቃወሙ። አመሰግናለሁ፣ ክቡር ሰብሳቢ። እኔ አቶ አለማየሁ ጢሞቴዎስ መድረኩ ከምንፈልገው ብልጽግና ከምንፈልገው እና ከሚጠበቀው ወደፊትም ከምንሄደው እና ልናሳካ ከምንፈልገው ስኬት አኳያ በተለይ በተለያየ መልኩ በክልሉ በሌብነት የሚጠረጠር በተለያየ መልኩ ደግሞ እንዲሁ በክልሉ በተለይ ክልሉን ሕዝብ አንድ አድርጎ አሰባስቦ ከመምራት አኳያ በጣም ችግር ያለበት ስለሆነ በዚህ መድረክ በተለይ የማዕከላዊ ኮሚቴ ሆኖ ያገለግላል፣ ይደግፋል ብዬ ስለመላምን እቃወማለሁ። አመሰግናለሁ። ወደ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ